ሰላም ጤና ይስጥልኝ የተከበራችሁና የተወዳችሁ ተመልካቾቻችን፣ ከብስራት ኤፍኤም የዩትዩብ ቻናላችን የእለት ረቡ የብስራት ኮምቡ ፕሮግራም ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። ብለት ቆይታችን በዚህ በሳምንቱ አጋማሽ የሚደረጉ በአውሮፓ ታላቅ ሊጎች የሚከናወኑ ጨዋታዎች አሉ። በጣሊያን ሴሪያም እንደዚሁ ደግሞ በእንግሊዝ የካራቦካፕ ጨዋታዎችም እየተከናወኑ ይገኛሉ። እነሱን እንመለከታለን። ሌሎችም አጫጭር ጉዳዮችን ወደ እናንተ የማጋራችሁ ነው የሚሆነው። በቅድሚያ ታዲያ በጣሊያን ሴሪያ የሚደረጉ ጨዋታዎችን እንመለከት። ሴሪያው ባለፉት ሶስት እና አራት አመታት በርከት ያሉ ክለቦች የአቋም ልኬታቸው እጅግ ተመጣጥነው እየተመለከተ እንገኛለን። የዋንጫ አሸናፊ ክለቦችም እየተፈራረቁ ዋንጫዎችን ሲያሳኩ እየተመለከት እንገኛለን። ባለፈው አንድ ዓመት የደቡብ ጣሊያኑ ክለብ ናፖሊ ባለ ክብር ክለብ ነበረ። ዘንድሮም በጥንካሬ የዘለቀው አንቶኒ ኮንቴ ጥሩ ጥሩ ዞሮዎቹን ፈጽመዋል። ኬቨን ደ ብሮይነን ወደ ስብስባቸው አካቷል። ከዚያም ባለፈው ራስሞስ ሆይሉንድንም እንደዚሁ ከማንቸስተር ዩናይትድ ወደ ስብስባቸው ያካተቱበት አጋጣሚ አለ። ምናልባት እንደ መጥፎ ጎን የሚነሳው የሮሜሮ ሉካኩ ጉዳት ነው። አሁን በተወሰነ መንገድ ወደ ማገገም ሂደት መጥቷል። ከዚያም ባለፈ ግን የሮሜሮ ሉካኩም እንዳለ ሆኖ ኬቨን ደብሩይነ ባለፈው ድል ባደረጉበት ጨዋታ ተጎድቶ ከሜዳ እንደወጣና ለወራት ከሜዳ እንደሚረቅም ታውቋል። አሁን በጥሩ መንገድ እየተጓዙ ይገኛሉ። ትላንትም ጨዋታቸውን ከውነው ነበረ። ናፖሊዎች ከሌቼ ጋር ነበረ ከሜዳቸው ውጭ የተጓዙት የተቸገሩበትና የተፈተኑበት ጨዋታ ነበረ። ታዲያ በዛምቦ በማካከፍ ተጫዋች ጎል አንድ ለዜሮ አሸንፎ ከሜዳ ወጥቷል። በጣም አስፈላጊ ነጥብ ነው ማሳካት የቻሉት ምክንያቱም አሁን ላይ በቶሎ ነጥቦችን እየሰበሰቡ መዝለክ ካልቻሉ ተከታዮቻቸው እንደ ሮማ፣ እንደ ኤሲ ሚላን ያሉ ክለቦች በቅርብ ርቀት ስለሚገኙ የነጥብ መፈማጠር የሚችሉበት አጋጣሚ ስለሚፈጠር ማለት ነው። በጣም አስፈላጊ ነጥብ አስመዝግቧል። አንጉይሳ እንግዲህ ባለፉት አመታት በናፖሊ ቤት በጣም አስፈላጊው ተጫዋች ሆኖ እየተመለከተ ነው ነው ሲያስፈልገው በመከላከሉ ቡድን ያግዛል። ከዚያም ባለፈ ሲል ክለቡ ጎልም ሲያስፈልገው ጎሎችን የሚያስቆጥር አማካይ ነው። ትናንት በእርሱ ብቸኛ ጎል ድል ነስተው ከሜዳ መውጣት ይችሏል። ላኛው የትናንትናው ተጠባቂ መርሃግብር የነበረው ቤርጋሞ ላይ አትላንታን ከኤሲ ሚላን ያገናኘ ጨዋታ ነበረ። ሁለቱ ክለቦች ክረምት ላይ አሰልጣኝ ሹምሽር ፈጽሞ ነው የመጡት። ኢቫን ጁሪች ወደ ቤርጋሞ አመሩ። ከዚያም ባለፈ በጣሊያን እግር ኳስ ስማቸውን በጉልህ የምናውቃቸው ማክስ አሌግሪ ወደ ሚላን መጥተው ነው ውድድሩን መጀመር የቻሉት። ትናንት ነጥብ ተጋርተው ነው ከሜዳ የወጡት። ገና በጊዜ አራተኛው ደቂቃ ላይ ሳሙኤል ሪቺ ሩቺ ወጣት አማካይ በተለይ እነ አርዶን ያሻሪ አድሪያን ራቢዮ መጉዳት ተከትለው እድል የተሰጠው ተጫዋች በማክስ አሌግሪ ትናንት ጎል አስቆጥሮ መሪ ያደረጋቸው። ጎሉ ከተቆጠረ በኋላ ይበልጥ ሚላኖች ወደ መከላከል አዘን ዘንብለው ነበር ሲጫወቱ የነበረው። በምሎ የማጥቃት አማራጭ ሲጫወቱ ነበረ። እንግዲህ አታላንታዎች ኤደርሰን ዴ ኬትላራ ጥሩ ጥሩ እድሎችን ሲፈጥሩ ነበረ። አዲሙላ ሎኩማን ሰላሳ አምስተኛው ደቂቃ ላይ በጣም ቆንጆ ጎል አስቆጥሮ አቻ መሆን ቻሉ። ወደ መጀመሪያው አጋማሽን በዚህ ውጤት ነበር የተጠናቀቁ። ረፍት መልስ እንደዚሁ ተመጣጣይ ፎክሮችን ተመለከትን። ነጥባቸውን በዚሁ ተጋርተው ነው መውጣት የቻሉት። እንግዲህ ኤሲ ሚላን ተደጋጋሚ ጉዳቶች እየገጠሙት ይገኛሉ። በጣም አስፈላጊው ተጫዋች ክሪስቲያን ፑሊሲክ በኢንተርናሽናል ብሬክ ወቅት ላይ ጉዳት ገጥሞት ለሳምንታት ከሜዳ ርቆ ነው የሚገኘው። አድሪያን ራቢዮ ተጎድተዋል። ኢሶፒናን ቀይ ካርድ ተመለከተ። ከዚያም ኋላ ጉዳት ገጥሞ ከሜዳ ርቋል። አርዶን ያሻሪ የስዊዘርላንድ አማካኝ ከክለብ ብሩዥ ወደ ጣሊያን ክረምት ላይ የመጣው ተጫዋች እሱንም ለሳምንታት ከሜዳ ያጡት ተጫዋች ነው። ተደጋጋሚ ጉዳቶች በውጤታቸው ላይ የራሱ ነው ሆነ አሉታዊ ተጽዕኖ እየፈጠረ የፈጠረባቸውን የሚገኘው ነጥብ ግን ተጋርተው መውጣት ነው የቻሉት። ናፖሊ አሁን ላይ አንድ ነጥቦችን ሰብስቦ ነው እየመራ የሚገኘው ሚላን በአስራ ስምንት ነጥብ ይከተላል። ነገር ግን ሮማ አሁን ላይ አንድ ተሰካይ ጨዋታ እየቀረው በኩል አስራ ስምንት ነጥብ ይከተላል። ከሚያሸነፍ ከሆነ ነጥቡን ከፍ አድርጎ ደረጃውን ማሻሻል የሚችልበት ውጤት ይመዘግባል። በጀርመንም ዴፊ ፖካል ውድድሮች የጥሎ ማለፍ ጨዋታዎች ተደርጓል። ፍራንክፉርት ከዶርትሙን ተጠባቂ መርሃ ግብር ነበረ። አንድ ለአንድ ተጠናቀቀ። ናውፍ ጎል አስቆጠረ ለባለሜዳው ቡድን። በአንጻሩ ለዶርትሙንድ ጎል ማስቆጠች የሁሊያን ብራንት ነው። አንድ ለአንድ መደበኛ ደቂቃው ተጠናቀቀ። በመለያ ምትም ዶርትሙንድ አላሎት ታሸንፏል። ሌብዚሽ እንደዚሁ ከኢነርጂ ኮቶበስ ጋር ተጫውተው ሬድቡል ሌብዚሽ አላ አንድ በሆነ ውጤት ድል ማድረግ ችሏል። እናም ውጤቱ ይህንን ይመስል ነበረ። የካራቦ ካፕም በእንግሊዝ የጥሎ ማለፍ ጨዋታዎች ተደርገው ነበረ። ትላንት ሶስት ያክል ጨዋታዎች ተደረጉ። ዋይኮምብ ዋንደረርስ ከፉልሃም ተጫውተው ነበረ። ፉልሃም ከም ሲመራ ነበረ ነጥብ እኩል መሆኑ ይቻለ አምስት ለአራት በመለያ የምታሸንፈ ወደ ቀጣይ ዙር አልፏል። ከዚያም ባለፈ ግሪምስቢ ታውን እንደምናስታውሰው ማንቸስተር ዩናይትድ ከውድድር ያሰናበተው ክለብ ነው። በሜዳው ብሬንትፎርድን አስተናግዶ ነበረ። ነገር ግን አምስት ጎሎች ተቆጥረውበት አምስት ለዜሮ በሆነ ውጤት ተሸንፎ ጨዋታው ተጠናቋል። ማቲያስ የንሰን ቀዳሚ ያደርጋቸው ሉዊስ ፖተር፣ ሬስ ኔልሰን፣ ፋቢዮ ካርቫሊዮ እና ናታን ኮሊንስ ቀሪ ጎሎቹን አስቆጥረው ለንቦቹ አስፈላጊ ጨዋታ አሸንፈው ወጥቷል። እንደምናስታውሰው በሊጉ በጂስቲክ ስቴዲየም ሊቨርፑል አሸንፈው እንደነበረ የሚታወስ ነው። ሌላኛው ሬክስሃም ይህ ከሊግ ዋን ወደ ሻምፒዮንሺፕ ያደገው ሬክሳም በካርዲፍ ሁለት አንድ ተሸንፎ ከውድድሩ ተሰናብቷል። በዚህ መንገድ ጨዋታዎችን ይመስሉ ነበረ። ትናንት የሚጠበቅ አንድ ጨዋታ ነበረ። በንጉሱ ዋንጫ በሳውዲ የተከናወነ የጥሎ ማለፍ ጨዋታ ነበረ። አልናስርን ከአሊቲያድ ያገናኘ የጨዋታ ምርሃ ግብር ነበር። አሊቲያድ ባለፊ ውድድር አመት የሳውዲ ሮሻን ሊግ ሻምፒዮን ነው። አልናስር ዘንድሮ በጣም እጅግ ተጠናክሮ የቀረበ ክለብ ነው። እናም ሽንፈት አልገጥመው ነበረ በሁሉም ውድድሮች ትናንት ግን ተሸንፏል። አልናስር በአሊቲያድ ሁላ አንድ ነው መሸነፍ፣ እየቻለው ካሪም ቤንዜማ ከዚያም ባለፈ ሳም አዋናችን ድርግሮችን ያስቆጠሩት አንጀሎ አቻ ቢያደርጋቸውም አልናስሮችን ከሽንፈት ግን ያቺ ጎል ታደጋቸው አልቻለችም። በአንጻሩ አህመድ በአሊቲያድ በኩል ቀይ ካርድ ተመልክቶ ነበር። ያንን የኒውመሪካል አድቫንቴጅ ግን መጠቀም አልቻሉም አልናስሮች። እናም አልናስር ከውድድሩ የተሰናበተ ክለብ ሆኗል። ከዚያም ባለፈ ሲል እንደዚህ ላይ የተከናወነ ጨዋታ ነበረ። አልሂላልም በማርከስ ሊዮናርዶ ጎል አሸንፎ ቀጣዩን ዙር ተቀላቅሏል። አልቃዲሺያም አልሐዘምን ያሸነፈ ሌላኛው ክለብ ነው። አልሻባብ እንዲሁ በያኒክ ፌሬራ ካራስኮ ብቸኛ ጎል አሸንፎ ወደ ቀጣዩ ዙር ማለፍ እየቻለ ክለብ ነው። በዚህ መንገድ ትናንት የተከናወኑ ጨዋታዎች እነዚህን ይመስላሉ። ሌላው የምንመለከተው ዛሬ የሚደረጉ ጨዋታዎች አሉ። በእንግሊዝ የካራባው ካፕ ሌሎችም መድረኮች ጨዋታዎች ይደረጋሉ። በእንግሊዝ ካረቦ ካፕ አርሰናል ከብራይተን ጨዋታቸውን ዛሬ የሚያከናውኑ ይሆናል። ከጨዋታ አስቀድሞ ሚኬል አርቴታ ስለ ተጫዋቾች ጉዳት በተመለከተ ሀሳቡ ሰጥቷል። በተለይ ከፓላስ ጋር በነበረው ምርሃ ግብር እንደ ጋብሪኤል ማርቲኔሊ፣ ዊሊያም ሳሊባ፣ ዴክላን ራይስ ጉዳት ገጥሟቸው የነበሩ ተጫዋቾች ነበሩ። ይህንን በተመለከተ ዊሊያም ሳሊባ አሁን ላይ ጉዳት ላይ እንዳለ ለጨዋታው እንደማይደርስ ሚኬል አርቴታ አሳውቋል። የጉዳት መጠኑም እንደሚገመገም እንደዚሁ ተናግረዋል። ዴክላን ራይስ ዝግጁ መሆኑ ተናግረዋል። የብዙ የአርሰናል ደጋፊዎች ስጋት ነበረ። ነገር ግን ዲክላን ራይስ ዝግጁ ስለመሆኑ በጨዋታው ተነክሷል። ከሱ ባለፈው ሪካርዶ ካላፊዮሪ ቡካዮ ሳካ ዝግጁ ናቸው። ነገር ግን ጋብሪኤል ማርቲኔሊ ለጨዋታው እንደማይደርስ ነው ሀሳቡን የገለጸው። የእሱም የጉዳት ሁኔታ እንደሚገመገብ ፊትነሱ እንደሚታይ እንደዚሁ ሀሳቡን ሰጥቷል። ዳንዊል ቤክ እና ብራይተንን በተመለከተ እንግዲህ ዳንዊል ቤክ በእርሱ በጣም ደስተኛ ነኝ። የቡድን አጋር ሆነን መጫወት ችለናል። እናም ጥሩ የውድር ጊዜ ያሳለፈ ይገኛል ብል ብራይተንም በዚለር ስር ጥሩ እንቅስቃሴ ያደረገ እንደሚገኝ አልሸሸገም። ሚክል እናም ለውጦች እንደሚያደርግን ተናግሯል። ውድድር ዘመኑ ረዥም ነው፣ ስለዚህ ተጫዋቹ ለውጦች ማድረግ እንደሚገባ ሀሳቡ ሰጥቷል። ሊቨርፑል በአንፊልድ ከክሪስታል ፓላስ ጋር ይጫወታሉ። እንደምናሳውሰ ሶሻሊስት ፓርክ ላይ በሊጉ ተጫውተው የፓላስ ድል አድርጎ እንደነበረ ይታወቃል። ሊቨርፑልን አሁን ደግሞ በድጋሚ ከራቦ ካፕ ይገናኛሉ። በሊቨርፑል በኩል ጆቫኒ ሊዮኒ በረዥም ውራት ጉዳት ምክንያት ከሚዲያ የራቀው ተጫዋች ነው። ጀርም ፍሪምፖንግ ለሳምንታት ወደ ሜዳ አይመለስም። አሊሰን ቤከርም ዝግጁ አይደለም። አሌክሳንደር ኢሳክን ጨምሮ ሪያን ግራቨንበርግ ፊትነሱ እንደሚገመገም እንደዚሁ ተገልጿል። ሞሊነ ላይ ውልቭስ ከቸልሲ ጨዋታቸውን ያደርጋሉ። ለቸልሲ በጎው ዜና ሊያም ዴላፕ ከኤፒቶች ክረምት ላይ ወደ ብሪጅ የመጣው ተጫዋች ከጉዳቱ አገግሟል። እናም ነገር ግን አሁን ላይ ዘጠና ደቂቃ ለመጫዋት ፊትነሱ ሙሉ እንዳልሆነ ተናግረዋል ንዞ ማሬስካ። ነገር ግን ለጨዋታው ዝግጁ መሆኑን ተናግረዋል። ከዚያም በተጨማሪ ተጫዋቾቹን ሮርቴት እንደሚያደርጉ የቅያሬ እንደሚጠቀሙ ገልጿል። ምክንያቱም ተጫዋቾችን መጠበቅ አለብን ሲሉም ተናግሯል። ከዚያም ባለፈ እንዲሁ ጆዋ ፔድሮን በተመለከተ እንግዲህ ጆዋ ፔድሮ ለሰባት ጨዋታዎች ላይ ጎላል አስቆጠረም፣ አጃምሮ በጣም ሰናይ ነበር። ይህን ተከትሎ ተጫዋቹ እንግዲህ ፊዚካሊ ራሱ ፊት መሆን አለበት በቶሎም እንደሚመለስ ተስፋ አለኝ የሚል ሀሳባችን ስሷል። ፔድሮኔቶን በተመለከተ ወደ ወለብስ ወደ ቀድሞ ክለቡ ይመለሳል ና እርሱ በጣም ጠንካራ ሰራተኛ ነው። እንደዚሁም ደግሞ ለእኛ በጣም አስፈላጊ ተጫዋች ነው። በእርሱ በጣም እጅግ ደስተኛ ነው ሲለው ኢንዞ ማሬስካ ሀሳባችን ስሷል። ቸልሲ እንዲህ ባለፉት ጊዜቶች በሊጉ እንደ ሊቨርፑል የመሳሰሉ ክለቦች እንድል ማድረግ ችሎ ነበረ። ኖቲንጋም ፎረስትን ማሸንፎ ነበረ። በሰንድራ አንድ ግን ሽንፈት ገጥሞታል። እንግዲህ ቸልሲ ውጤት አመጣ ሲባል መልሶ ደግሞ ወደ ውጤት ማጣት የሚመጣ አይነት ክለብ መስሏል ከ ወልፍስ ጋር ይጫወታል። ሌሎች ጨዋታዎች ስዋንሲ ከማንቸስተር ሲቲ ይጫወታሉ። ከዚያም ባለፈ ሲን ጀምስ ፓርክ ላይ ኒውካስል ከቶተናም ሌላኛው የዕለቱ የካራቦ ካፕ የጨዋታ መርሃ ግብር ነው። እንግዲህ በማንቸስተር ሲቲ በኩል ፔፕ ጓርዲዮላ ስለ ሮድሪ በመቼ እንደሚመለስ ይፋዊ ቀን መናገር አልቻሉም። ነገር ግን አሁን ላይ በጥሩ መንገድ እያገገመ ነው፣ በግሉም ልምምዶችን እየሰራ እንዳለ ተናግረዋል። በጣሊያን ሴራም ጨዋታዎች ይደረጋል። ሮማ ከፓርማ ይጫወታል። ዩቬንቱስ ከኡዲኔዜ ፣ ኮሞ ከኤላስ ቬሮና፣ እነዚሁም ደግሞ በሳን ሲሮ ጁሴፔ ሜዛ የኢንተር ሚላንና የፊዮሬንቲና ጨዋታ ይጠበቃል። ጅሮዋ ከክሩሜንሴ፣ ቦሎኛ ከቶሪኖ ሌላኛው የዕለቱ መርሃ ግብር ነው። በፍራንስ ሊግን በርከት ያለው ጨዋታዎች ይደረጋሉ። በዕለቱ ሜዝ ከሬሲንግ ክለብ ደላውንስ፣ ኒስ ከሊል፣ ሉአቭረ ከስታድ ብረስቷ፣ ሎሪዮ ከፓሪስ ሰንጀርማ፣ ቱሉዝ ከስታድ ሬነ፣ ፓሪስ ፉትቦል ክለብ ከኦሎምፒክ ሊዮን፣ ስትራስቡርግ ከኦግዜር፣ ኖንት ከሞናኮ፣ ኦሎምፒክ ዴ ማርሴይ ከኦንጄሊ የዕለቱ የፍራንስ ሊግ ጨዋታዎች ናቸው። በዚህ መንገድ ጨዋታዎች ይደረጋሉ። በዴፊ ፖካል በጀርመን ኮሎኝ ከባየር ሙኒክ ይጫወታሉ። ሜንዝ ደግሞ ከሱትጋርት ሌላኛው የሚደረገው የጨዋታ መራገሩ በዚህ መንገድ ጨዋታዎቹ ይደረጋሉ። አሊሃንድሮ ጋርናቾ ወደ ቸልሲን ስለተቀላቀለበት ጉዳይ ሀሳቡ ሰጥቷል። ከኤንዞ ማሬስካና ከክለቡ ጋር ማውራት ቻለን። ከዚያም ባለፈ ደግሞ እንዲሁ በቪዲዮ ኮል በርካታ ነገሮችን ስለ እግር ኳስ እቅዳያቸው ማውራት ቻለን። እናም ለእኔ እንደ ተጫዋች ራሴን ለማሳደግ በጣም አስፈላጊ ቦታ እንደሆነ በማመኔ ቸልሲን ልቀላቀል ይችያለሁ ሲል አሊሃንድሮ ጋርናቾ ሀሳቡን ሰጥቷል ማለት ነው። ላኛው ጉዳይ ውስን የዝውውር ጉዳዮች እንመለከት ሉካስ ፓኩታ ይህ ብራዚሊያን አማካኝ ከዌስትሃም ጋር መለያየት እንደሚፈልግ ገልጿል። የተባለው በወርሀ ጥር ከለንደኑ ክለብ ጋር ሊለያይ እንደሚችል ዘገባዎች ወጥቷል። ከዚያም ባለፈ ቶትንሃሞች አሁን ላይ ስኮት ማክቶሚናይን ከናፖሊ ለማስፈረም ፍላጎት እንዳላቸው በስፋት ዘገባዎች እየወጡ ይገኛሉ። ይህ አማካይ ባለፈው ወድድር ዓመት የውድድሩ ምርጥ አማካይ ተብሎ እንደተመረጠ ይታወቃል። ከዚያም በተጨማሪ ደግሞ ናፖሊዎች በአንጻሩ ኮቢ ሜይኑን ለማስፈረም ከማንቸስተር ዩናይትድ ፍላጎት እንዳላቸው ጋዜጣ ዴሎ ስፖርት ላይ ይዞት የወጣው መረጃ ያሳያል። ተጫዋቹ ይበልጥ የመስለፍ ዕድል በማጣቱ በመነፈጉ በክለቡ በጥር ምናልባት ሌሎች ክለቦችን አማትሮ ሊመለከት እንደሚችል ሀሳቦች ወጥቷል። በተደጋጋሚ ተጠባባቂ ወንበር ላይ የሚቀመጥ ተጫዋች ሆኗል በዩናይትድ ቤት። እናም ይህንን ተከትሎ በናሽናል ቲም ቀጣይ ውድድር ያለም ዋንጫ ይመጣል። ስለዚህ ራሱን ባለም ዋንጫ መመልከት ይፈልጋል። ያንን ተከትሎ በቂ መጫወሻ ደቂቃን ይፈልጋል ኮቢ ሜይኑ ነው። ስለዚህ ምናልባት ለዩናይትድ የልቀቁ ጥያቄ ላያቀርብ እንደሚችል ነው የተገለጸ የሚገኘው። እናም የጣሊያን ክለብ ናፖሊ ኮቢ ሜይኑን ለማስፈረም ፍላጎት እንዳላቸው በስፋት ዘገባዎች እየወጡ ነው የሚገኙት። ቶትናሞ ስፐርስ ማካንድሪ ትሪስቲን ጋር ስሙ ይነሳ ነበር። ነገር ግን ቸልሲዎች ምናልባት በውሰት ጥር ላይ እርሱን ለማስፈረም ጥያቄ ላያቀርቡ እንደሚችሉ ዘገባዎች እየወጡ ይገኛሉ። እለቱ የነበረን የብስራት ኮምቦ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱሪ ባለሙያዎች ጋር ቆይታ አድርጌ ያለውኝ ብሩ ጊዜን ተመኘው።